አንቺ ጀግና እኮ ነሽ። እውነት አንጫጫሾ መደረ ብሽቃጥ ሁሉ አንጫጫ አለቀሰት ያለሽ አባቴ አባቴ እንዴ እንደዛ ማለቀስ። በአንድ ቀን ሜዳ በአንድ እግር ዝጭ ብሎ ቆማት ላላችሁ ምን ማድረግ ይቻላል? እቺ ቁሴት ምንም ማድረግ አይቻልም። አንቺ ግን አላባዘሽም ግን አላባዛሽ ወይ ነው ምልሽ። እዚህ ጋ ስራ ትተው የሚያለቅሱ ሰዎች ምን እንደሆነ አላውቅም። ለስራ ብላችሁ መጣችሁ እዚህ ጋ የሚያስለቅሳችሁ ነገር ነኩ ግርም ትሉኛ አላችሁ እጄን ያዙ ግደኛ ያዙኝ ያላችሁ አስለቀሽ ያቸው እነሱን ነው አስለቀሽ። ማለቀስ አለባቸው ሲጀመር፣ ሰው ልጅ እኮ ሰርቶ እኮ ነው የሚቀየረው፣ ሰርቶ እኮ ነው የሚለወጠው። ስራ ሳይሰራ ሰው እንዴት ዝም ይላል? ዝም ብሎ እንዲቀመጥ ነው የሚፈልጉት። ስለዚህ አንዳንድ ሰዎች እኔ እኮ ግሩም የምትሉኛላችሁ እግዚአብሔርን እና የኔ አስለቃሽ ሴት አቃጣይ ሀይሚዬ ይላል አባቴ የሜዳ ማሪ ይመችሽ ነው የምልሽ። ይመችሽ፣ የምር ይመችሽ። እውነት ጀግና ነሽ እና ለማንኛውም ቻናልሽ 250000 ልትገቢ ነው። 2000 ብቻ ነው። 2000 ሰው ብቻ ነው የቀራችሁት ቻናሉን ከፍታችሁ እንትንም ሰብስክራይብ አድርጓት። 2000 ሰው ብቻ ቶሎ ብላችሁ እሺ፣ እንዴ ምንም አይከፈልበትም፣ እንግዲ ቻናል ሰብስክራይብ ማድረግ። እኔ ውዶች እና እንደዛ ነው የምላችሁት። እሄም ይየባል ሲልኝ ስራ እየሰራሽ ነው እኔ እስኪ ገባኝ ድረስ እና ተሰራ። ግን አንዳንድ ሰዎች ምን እያደረገች ያረጋች ስራም ይሁን ሌላ ነገር የሚሆን ብዙም እናውቀው ነገር የለም። ነገር ግን አይደል ግን ማለት እንድታስረዳችሁ ጊዜ ስቷት ገባች። አይደ አታስጨንቁ እንዴ የት ሄድሽ የት ነበርሽ እንዴ? ደብዳቤ ጽፋ ካሄዳሽ ምን ችግር አለ እንዴ? ልሄድ ነው ብላለች አይደል ደ ስለዚህ እሷ ልክ ነች እኮ ሁሉም ቦታ አንቴን በእኔት ስራ የምትሰራን ከሆነ ስራህን ትቴ እና እኔት ከኔ ጋር ልትል አትችልም። ሴት ልጅ ናት እኮ ትፈራለች። አይደል ደ እና ለምን አልነገርሽ ማለትክ ልክ ነህ አንተ ልክ አይደለም አንልም። ብሩክ እኮ ልክ ነው፣ ግን ሄሚ ሴት ሴቶች እንኳን እንፈራልን እኮ። ማለት አንድ ሰውን ሁሌ ማስቸገር ምናምን በጣም እንትን ያደርጋቸዋልና ስለዚህ እሷ ያው ሄዳች አይደ ሄዳ ተመልሳ ማጣች፣ ያው አሳዝኖ እሱም ደግሞ ታሞ ማይ ታሞ ተኝቶ ማየት አልችልም ብላ ማጣች። ስለዚህ አንተ እና አክል እንትን መሆን የለብህም። ይቅርታ ካለች ይቅርታ ተቀበልና፣ ሌላ ነገር ተው አለቃ እናንተ። ማን ነገር ሲፈጠር እኮ ሰው ደስ የሚደሰት ሰው አለ እኮ። ይሄን አታውቁም? አልገባኝም ወይስ ሰው እንዲያስረዳችሁ ትፈልጋላችሁ? እና ሄሚዬ፣ በጣም ብዙ ሰው እኝክ እያሉ ይገኛሉ። አሁን ላይ አንቺ ያረግሽው ነገር ሁሉ ትክክል ነው፣ ልክ ነሽ። ሲጀመር የሄድሽበት መንገድ ሁሉ ማለት ነው። ሂጅበት፣ እሺ? ማንንም እንዳትሰሚ የኔ። ምንም ምን ማድረግ ይቻላል። ሰው ሰርቶ ነው የሚለውጠው። ሳይሰራ እንዴት ነው ነገሩ? እና ተመችቶኛል ትላላችሁ። ቪዲዮ ይመችሽ የኔ ቆንጆ። ብቻ አንቺ ብቻ ባርች እንዳይ ከፈሽ ከፍቶሽ እንዳይ ያሳየኝ የኔ እናት። የምርኮ ነው ሀይሚዬ፣ እንዳይ ከፈሽ እኔ ቆንጂየው ማለት ነው። እና ወድሻለሁ። ሰላም ሰላም ውዶች፣ እንዴት ናችሁ? ደህና ናችሁ ወይ? ባላችሁ ወተ ሰላማችሁ ሪፍ ሪፍ ሪፍ ሪፍ ይባላችሁ የኔ ውድ ቻናል ቤተሰቦችና የኛ አቃጣ የኛ የኛ ጨረቀ የኛ ውቡጥ የኔ የኔ የኔ ሀይሚዬ ማለት ነው። ሰውን አቃጠለቻችሁ እኮ ትንሽም ትልቅ ሜዳ ላይ አላቀሱ አላቀሱ። ማላቀስ ጥሩ ነው። ሂዱበት እሺ። እና የኔ ቅምጥል ማለት ነው እና ቢሂዶ ሶ ስራ እየሰራሽ እንዲሆነ ነው የገባኝ እና ትትር ባሳው ኮ ሰርቶ ነው የሚለወጠው። ስለዚህ እንዳይ ሰራ ሚባል አባባል የለም። ኦኬ እና እንደዛ ነው ሚላችሁ። ሀይሚዬ በቃ ቻናልሽ የሚያደገይ ነው። አንቺም ሒጂበት። በቃ ማንም እንዳትሰሚ። አንቺ መልካሚን ሰራሽ ማሳደብ አይቀርም፣ ክፉም ሰራሽ ማሳደብሽ አይቀርም። ስለዚህ ካልተፈረሰ አይጠራም ነው የሚባለው አይደል? ስለዚህ መሄድ አለብሽ። ሒጂበት፣ እሺ እናት? አዎ ሒጂበት ሲልሽ ቪዲዮ ነው። እሺ ፍራንክ ሁን ከሆነ ሲዳም ከሆነ ሲዲ ነው እያልኩሻለሁ። እሺ፣ የእኔ እናት በጣም ወድሻለሁ። ሁላችሁም በጣም ወዳችሻለሁ። መልካም ቀን እንላችሁ የእኔ ውዶች ባይ።